በግድ ቤት ታኖረኝ እንደሆነ እንጂ መቼም ሚስት አታረገኝም። በመጨረሻም ሎላ ከቤት አምልጣ በመውጣቷ ደስ ይላል። ከብዙ ስቃይና መከራ በኋላ እንግዲህ በሁሉም ነገር ተስፋ ስለቆረጠች ልታመጥ ሙከራ አድርጋ ላይ ማለት ነው። ነገር ግን ድጋሜ ሉላ በዝና እጅ ከገባች ስቃዋን እያበዛባታልና ሉላና እንዲሁም ዝና መገናኘት የለባቸውም። ፍትህ ለሴቶች እንዴ በዚህ ልክ መሰቃየት የለባትም። ሲቀጥል ማህሌትና ኢፍራታ በመታሰራቸው ምን ተሰማችሁ? እንግዲህ ሁለቱም በጣም ክፎች ናቸው። ተመሳሳይ ባህር ያላቸው እንግዲህ ምሳሌ ለመግደል ማህሌት ያላረገችው ያልሞከረችው ነገር አልነበረም። ነገር ግን ደግሞ ሊሳ ካላት አልቻለም። ታዲያ በመጨረሻም ወደ ብሩክ ቤት እንደሌለ ስለምታወቅ እዛ ሄዳ እናቱ የሰጡትን ጌጣጌጥ ለመስረቅ ሞከራ ብታደርግም ቅድስት ጀግናዋ እንግዲህ በፖሊስ አስይዛቸዋለሁ ማለት ነው። ምሳሌ ድራማ ከቀን ወደ ቀን አጓጊና ልብ አንጠልጣይ እየሆነ መጥቷል። ምሳሌ መሞት የለባትም። እንዲሁም ደግሞ ዳጣ እናቷን ልታገኛት ይገባል። የዛሬው ምሳሌ ድራማን እንዴት አያችሁት? ውድ ቤተሰቦቼ፣ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ለምታበረታቱ ከልብ አመሰግናለሁ። እንግዲህ ከድራማዎች ሁሉ ምሳሌ ድራማ እጅግ በጣም ደስ የሚልና አስተማሪ እየሆነ ነው። በተለይ ደግሞ ልጆችን በእንጀራ እናት፣ በእንጀራ አባት ለምታሳድጉ አስተማሪ የሆነ ነገር አለው። ሲቀጥል እንግዲህ ሴት ልጅ ተጨቁና ነጻነት ሳይኖራት ቤት ውስጥ የሚበላ የሚጠጣ ብቻ ስላለ ነጻነት ከሌለ ምንም እንደሆነ በሉላ አይተናል ማለት ነው። እናም ምሳሌ ድራማ ለተማረበት እጅግ በጣም አስተማሪ ነው። እንግዲህ ብሩክ በማያውቀው መንገድ ልጁ ልትገልበት ማህሌት ብዙ ነገር ካደረገች በኋላ በመጨረሻም ቅድስት ስትነግረው ነው። እንግዲህ እሱ እየነቃው። እናም ልጆቻችሁን በእንጀራ እናት በእንጀራ አባት የምታሳድጉ ልጆቻችሁን ቀርባችሁ ልታናግሯቸው፣ ልታወራቸው ይገባልና ምሳሌ ድራማ በውስጡ ብዙ አስተማሪ ነገሮችን ይዞልን መጥቷል። በመቀጠል እንግዲህ ሉላ ከቤት ከወጣች በኋላ ሞገስን እንዳይገለው ስለምትፈልግ ሞገስን ስለምትወደው ስለምታፈቅረው፣ ዝና እንግዲህ አስገድዶ ስለሆነ ከሱ ጋር እያኖራት ያለው ነገር ግን ደግሞ እሱ እንዲጠነቀቅ ደውላ እየነገረችው ነበረ። ታዲያ ሞገስ እንግዲህ በሉላ ተስፋ ቆርጧል። ምክንያቱም ያው እሱ ጋር ስላልመጣች ብቻ። ግን ዝና የሚባለው ሰውዬ በታስሮ እስር ቤት ሆኖ ነገሮችን ቢከታተል ከድራማው መጥፋት ሳይሆን እስር ቤት ሆኖ ነገሮችን ቢከታተል ድራማ የበለጠ ቆንጆ ነው እንጂ እንደዚህ እያሰቃያቸው አሁን እየሄደ ያለው እንግዲህ ሞገስን ለማግኘት ነበር። ነገር ግን መንገድ ላይ ራሱን ስቶ ወርቋል ማለት ነው። ስለዚህ ሴቶች የመጨቆን የለም ነቃ ማለት አለብን ብያስባለሁ። ምክንያቱም እየተመታን እየተሰደብን እየተረገጥን መኖር የለም። የሴት ልጅ መብት ይ ይጠበቅ በሚለው እንግዲህ በሉላ ለንማር ይገባል። ለማንኛውም ለቤት አዲስ ሲሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁ እንዳትረሱ። የዛሬው ምሳሌ ድራማ እንዴት አያችሁት? ምሳሌ በፍጹም መሞት የለባትም፣ እንደምንም ብለው መዳን አለባት። እንግዲህ ቅድስትና ብሩኬ መጨረሻ ላይ የሚጋቡ ይመስለኛል። እናንተስ ምን ይመስላችኋል?